እስኪ እንግዲህ ፈረሶቹን ድጋሚ በቅርብ ርቀት የማየት እድል እስከምናገኝ ጋይዶቹ ይምጡና ከከፍታ ቦታ ወደ ታች ያለውን ገደል ትንሽ እንመልከት። ይመስለኛል እጤ ሾልከን የመጣንበት መንገድ ሾልከን የመጣንበት ገቡ በዚህ ውስጥ እነ ማን ነው? ያኛው ሚኪ፣ ያኛው ሚኪ በዚህ ውስጥ አተሙጫ ዞር በሉ፣ እንደ ተመልሰው በዛ ወረዱ። እን ጫ መንገድ አለ ማለት ነው። የትኛው መንገድ ነው ቅድም የገባንበት? ታዲያ ውስጥ ለውስጥ በየት በኩል? አይ በየት በኩል ነው የገባ? ነው ስንመጣ በዚህ ነው እንደ የምንሻገረው በእሱ ነው እንደ የምትሻገር። አረ ያስወርዳል የሚያስወርድ መንገድ አለው። እን ረብ እስኪ እየተቀረጽክ ነው። እጅህ ግን ይመቻል ይተት ኦኬ ና ና ማካሜራ ተቀበለኝ እንደወርድ በዚህ

አሁን እኮ መሬቱ ራሱ ራቀኝ እ እ እንዲህ ስንመለስ ግን በዚህ ነው የምንመለሰው። እሺ አስገባኝ በደንብ

ነው። አንተ በቃ እንደዚህ እኮ በቃ። ምክንያቱም አሁን ስትወርድ ለምሳሌ ባይ ዘ ወይ እንደዚህ ስትመጣ ወደ ላይ ከመውጣት ወደ ታች መውረድ የበለጠ ይከብዳል። ሁሉም ጡንቻ ነው የሚሰራው፣ ባንድና በጣም ነው የሚወጣጥረው። እንግዲህ ኦሮምኛማ የሚቀጥለው በአንድ አመት ውስጥ አይ ሃቭ ቱ ቢ ፍሉዌንት ኢን ኦሮሚፋ። ቆዩ ቆዩ፣ ና ሳይመጡ አብረን እንድንመለስ። አሁንም ካሳሁን አለን። ማይ ማይ ማይ የቅድሙ ፍርሃት እስካሁን እየተንቀጠቀጥኩ ነው። ከዛ የባሰ ሲስተምን ቢመጣ ማለት ነው ልጆሌ፣ እነዚህ እየተቃቀፉ የወጣትን ተራራ እኔ መውረድ ያቅተኝ። እንግዲህ ያቀሰትንበት የመጣውን መንገድ እነዚህ ህፃናት በቀላሉ። ቀረጻ ላይ አንዳንድ አንድ ሰዎች ልትታዩ ትችላላችሁ። አስቀድመን ይቅርታ እንጠይቃለን፣ ጀርባችሁን ብትሰጡም ማለት ነው። This is the first caveman in Ethiopia ዊ ጀስት ዲስከቨርድ ሂም። እኔ ግን የሰው ኮንፊደንስ የሰው ኮንፊደንስ አይገርምም? እስኪ ምን ጋራንቲ አለ ይሄ ተራራ ወደ ታች እንደማይሰምጥ። እንደዚህ ኮንፊደንስ ተሰምቶ የቆምክበት ምክንያት ምንድን ነው? የአነሳሳይ ነገር እዚህ ድንጋይ ነው እንግዲህ። ይሄ የቁንድዶ ተራራ ዋሻ ስር ምን የሚያክል ገደል ዘሆል ተራራ ካልኩሌት ቢደረግ ሜቢ ይህ ሁሉ ካናታችን ላይ ነው ያለው ኢንታየር ተራራ እ ስንት መቶ ሺህ ቶን ሊሆን ይችላል። ዋው! በጣም ቢዩቲፉል። በዛ በኩል ግን ጨለማ ነው፣ ከላይ ብርሃን ስለሚሆን

እስኪ ደሞ ጣ ፈረሶቹን አላባረረብንም። መቅረጽ አትችሉም ብሎ ምንድን እና ኦርጋናይዝ አይደለም እንዲህ ሎካል ጋይዶች ሲመደቡ፣ እሱ አብራሪ እንጂ አይደለም እንዴ! አረ ማንሳት ነው የተከለከልንኛ

ደካ በቃ ይህን ያዝ ሳይሆን እንካህን ተቀበልኝ፣ እንዳይወድቅብህ ሁለቱንም ነው የሚያዘው። እና አዙረ ቅረጸኝ ተፈለግ ሲወርዱ ነው የሚያስፈራው። ረካስሽ ታውታውታው ሞራል እያሰብክ ረ ይደብራል። ሶሪ፣ ይሄን ቀርጽሻለሁ። ማን ነው እኔን የፈለገው? ማን ነው እኔን የፈለገው? ዋው ዋው ዋው! ምን ሊያመልጠን ነው?